የክርስቶስ ፍቅር የሚለየን ማነው? ይህችን ዓለም መውደድ ልብ እንታውካለች፣ መንፈሳዊ አይነን ታጨልማለችና መከራ ዓለምን የናቁ በዲያብሎስ ላይ የዘመቱ መነኮሳት በሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም ከትመዋል።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 ከመብራት ከመንገድ አለመመቻቸት ጋር ገዳሙን አጽንቶ ለማቆየት የሚደረግ ግብግብ ገዳማውያን ይጣራሉ። ምጽዋት ማድረግ ከእግዚአብሔር የሚሰጥ የርኅራኄ ልብ ነው። ዳግመኛ ስማኝ ልንገርህማ፣ በእግዚአብሔር ቸርነት የሚሰጥ ምጽዋት ለሰው ማዘን ነው። አንድም አስተካክሎ መስጠት። ቅዱሳን አባቶች ጀምረው ሳይፈጽሙት የተውስ ሥራ ምን አለ? እኔም እንደ አባቶቼ እስከ ፍጻሜው ከገዳማውያን ጎን እቆማለሁ። እናንተስ? ችግር፣ ስቃይ ወይስ መራቆት ነው? መከራ፣ ችግር፣ ስቃይ